መጠርጠር አይከፋም የምሬ ነው የምላችሁ መጠርጠር አይከፋም እና ዳኒ ከዋንትያ ልጅ እንጠርጥረው ማለት የዋንትያ ልጅ አባት ነው በሚለው እኔ ያላቃ እኔ አያገባኝም በዚህ በኩል ደግሞ ፍቅር አርግዣለሁ ብላ እንግዲህ ተከሰደች ተከሰደች አርግዣለሁ ፉአድ ደግሞ ወላሂ ላዚም አንድች ቀን ስደት ፈጥረን አናቅም ማቀው ታሪክ የለም ብሎ ቁጭ አለላችሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ የወሬ ሱስ ያለባችሁ፣ ልክ እንደኔ። እኔ ደግሞ የወሬ ሱስ አለብኝ። ነገር ያለበት ቦታ ነው የሚሄደው ጋይስ። ነገር ያለበት ነገር የገነነበት ቦታ ሳልሄድ ውዬም አድሬም አላውቅም። በመጀመሪያ የት ሄድሽ? አትሉኝም። እነ ዳኒ ጋ ሄድኩኝ። የእኛ ልጆች ጋር ስሄድ ዛሬ ቪዲዮ አንለቅም አሉ። ኦኬ። እና ታዲያ መቼ ነው የምንለቁት? ሀገር ሳንገባ በፊት ልንለቅ እንችላለን፣ አለዚያም ደግሞ ወደ ኢትዮጵያ ከገባን ነው የምንለቀው አሉ ማለት ነው። እሺ በቃ ሰላም ከሆናችሁ እናንተ ችግር የለብንም ብዬ በቃ በዚህ ደፈንኩኝ ማለት ነው። እዚች ዳኒ ምን ያደርጋል፣ የዋንትያ ልጅ አባቴ ምናምን እያለ በዘፈን ተቀነባብሮ ልጅቷም ሮጣ ሄደችና እቅፍ ድግፍ አደረገችው። ዋንትያ ማኮረፈች። ከዛ በኋላ ፊትዋን ነው ያዛት። ፊትዋን ያዛት ጸጌ፣ ማለች ነው ዳኒ ጸጌ ደበዛ ባያለች ነው ደግሞ እኮ ለሮያል ፋሚሊዎች ማለች ነው። ፀጌ ናት ድምቀታችሁ። የምሬ ነው ምላችሁ። ስለዚህ ዳኒ በየሄደበት እንዳይለጣጥፍ አድርጋችሁ ከ ጸጉ ሻጋ እንዲሆን አድርጉ። የምሬን ነው ምላችሁ። እኔ አሁን አብርሽ እንደዚህ ቢሆን ኖሮ እንደ ጆሮ ግንዱ ነበር የሚለው። ጆሮ ግንዱ እኔ አልፈልግም እንዴ! ቀድ ብለህ ሚስትህ ትይዝ እንደሆነ ያዝ ብዬ ነበረ ጆሮ ግንዱ ነው የምለው ማለት ነው። አልፋታውም ነበረ። እና እኛም አንወድም። ታውቃላችሁ እያንዳንዳችን እየሄድን ልኩስ እናደርጋለን። አርፋ አትቀመጥም እንዴ? ለምን ከከሌ ጋር ትሰራለህ? ለምን ከከሌ ጋር ትወጣለህ ትወርዳለህ እንላለን። ይሄ የታወቀ ነው ጋይስ። እንኳን እንደዚህ ሆኖ ማለት ነው። የመሬ ነው ብላችሁ ጋይስ። እናም ያው ዳኒ ሮጦ ገባ። ከሰው ጋር መጣና ሮጦ በግሉ ገባ። ከዛ ከዋንትያ ጋ ሆነ። እኔ ሳስበው ዋንትያ ከነሱ ጋር ልትሰራ ነው መሰለኝ መጨረሻ አካባቢ ባላቅም። በዚህ አጋጣሚ ዋንትያ ጀግናናትናት እውነት ለመናገር ብቻዋን ልጅ ይዛ ሰውን ቢረዳትም ምንም ቢላትም እንደዚህ ልጇ ማሳደጓ የምር ጀግናናትናት ማለት ነው። ሌላ ደግሞ ፍቅር እንግዲህ አርግዣለው ወረዳ ፈረጠችው እና ፍቅር ሴት ወንድንጠብቅ ሴት ወይስ ወንድ? ቀጣይዋ ደግሞ ሩት ታዬ፣ ሀገር ስትሄጂ ማለት ነው ዝግጅት ታድርገሽ፣ ፋዝን ንጥ ብለሽ በቃ እንዴት ልበልሽ። በነገራችን ላይ አንዳንድ ሴቶች ደስ ይሉኛል አለ አይደለ፣ ዝግጅት አድርገው ምናምን። ግን እኮ ወንዶቹ ደስተኛ ሲሆኑ ነው አይደል የሚያምረው። እና ከዛ በኋላ ዝግጅት ታደርገው ምን ብለው፣ ከዛ አድርግሽ ያለው የኔ ውድ ባል ይላሉ ማለት ነው እንደዛ። አሁን ሩት ታዬ እንደዛ እንጠብቃለን። እውነት ነው ብለሽ እንደዛ አድርገሽ አዘጋጅተሽ፣ ኧረ እንደምንም ብለሽ አላት። ተይ ሩታ ደይ አፍጠኛው። እንዴ እንዴ፣ አንቺ ተይ እንዴ ይመሻል፣ ምንም የለም ይነጋል፣ ምንም የለም። ኧረ፣ በሕግ አምላክ በሕግ አምላክ አሁን ክስ እንመሰረታለን። የምር ክስ ደረጃ እንዳንደርስ፣ ወይስ ከሰርግ በኋላ እኔ ከሰርግ እኔ ሰርግ ቢሰረግ ባይሰርግ ብለናል እኮ ጅምርም ላይ እኛ የምንፈልገው ሰላምና ጤና፣ ደስታ ልጅ ይውለዱ ብለን ነበረ። ከዚህም በፊት እኔ ምሬ ነው ብላችሁ ብያለሁ በተደጋጋሚ፣ ግን የእነሱ ምርጫ ነው። ነሩታ እንደዛ ዝግጅት ታደርገሽ ባልሽን ሰርፕራይዝ ከዛ፣ ሩታዬ፣ ማማዬ ማማዬ ነው የሚላት ምንድን ነው ይላታል፣ ይሄንን ነገር ነው ትለዋለች። ወይ ነ በላቸው አብርሽ ዘለለም ማለት ነው። የዛ ቀን አብርሻው ልጅ በልጅነት ነው የሰው ልጅ የሚያገባው ልጅ ለመውለድ ነው ዘር ለመተካት ነው። ስለዚህ ቶሎ መውለድ እፈልጋለሁ ብሎ ነበረ እና የጋሽ ታደሰ ልጅ ያሳካለህ ነው የምለው ሩታ ሀብቴም ደግሞ ያሳካለች፣ ጥሩ ደረጃ ደረሱ። ፍቅርዬ ደግሞ በዚህ በኩል እንግዲህ እኔም ዛሬ እርጉዝ ነኝ ብላለች ማለት ነው። እና ፍቅር እርጉዝ ነሽ በሚለው ልንሄድበት ወይስ አይደለሽም በሚለው ልንሄድበት? አሁን እኮ ለመፈትፈት አይመችም። የምሬ ነው ብላችሁ። ቡሪክ ባይኖር ኖሩ ፈቲ ባትኖር ኖሩ ለመፈትፈት ይመቻል። እሺ ፉአል ደግሞ ወላ ላዚም አንድች ቀን ምንም ነገር እንትን ብለን አናውቅም አለ። እና እንዴት ነው የምንፈተፍተው? ለመፈትፈት እንዲያመች፣ ለመናገር እንዲያመች እባካችሁ ግልጽ አድርጉልን። ወንድ ነው ሴት? በቀጣዩ ይሄንን ካሳወቃችን ያው ለመፈትፈት ይመቸናል ማለት ለማውራት ሞልቶ አሁን አንዳንድ ሰው አፋችን ሞልተን ለመናገር ግዴታ እንቅጭ ማወቅ አለብን። ወይስ በግል ልጠይቅ፣ ሰውን ላጠያቅ መሰለኝ ሳስበኝ መቼም የወሬ ሱስ አለብኝ። እኔ እንደሆነ እኔ እንደሆነ ወሬ ከፍቶልኛል፣ መጠጣት ብቻ ነው። ዛሬ እንግዲህ ጀግናዋ ንግስቷ ሱመያ ራሱ አስርቻት እናደ ለቡኒና ለ ማናት? እቺ እቺ ማናት? አምጡልኝ አዩ የምትባለው እንግዲህ ሽንት ሸናች። ያቺ ማናት የምትባለው ቡኒ እና እንደዛ እያደረገች ነበረ። ሴቶች ጎብዛቸዋል ዘንድሮና፣ አሁን የፍቅር ነገር አጣርታችሁልኝ ነው። የምሬ ነው የምላችሁ። ፍቅር አርግዘሻል ወይስ አላረገዝሽም? መውለት ነው ወይስ አይደለም? እኔ መሰለኝ በቀል ነው። ለነፉአደና ለነቡሪክ ማለት ነው። ባለፈው ፕራንክ አድርገዋት ነበረ። ለእሱ መልስ ይመስለኛል ባላቅም ከሆነም ደግሞ ፍቅር በትክክል እንደዚህ ነው ግን ስትሜ በይ፣ እኔ ደስ ይለኝ ነበረ፣ እኔነት ለመለፍላት ለመፈትፈት እንዲመቸን፣ እባክሽ እንደዚህ እንደዚህ ነው ብለሽ ተናገሪ። እኔ አልሳደብም፣ ባይዘ ወይ አልሳደብን፣ ተሳድቤምም አላውቅም። ግን ለመፈትፈት እንዲመቸኝ እኔናት እንቁጭ እንቅጭን ተናገሪና ልሂድበት ሴት ወንድ በሚለውን። ከዛ በኋላ መሀል ላይ ያስፈልጋል አንድ መሀል ላይ ማለት ነው። አዎ እንደዚህ ብለሽ ስትሜ ከዛ በኋላ እሄድበታለሁ። ግን ፍዓድ ነብስሀ ማርማደለች ወላ ሄዳዚም ብሎ ማለ እንግዲህ ማለ እሺ፣ እንዴት ብለን ነው የምናወራው አሁን አርግዛለች ብለን የምንናገረው? መቼም አንድ ሰው ወላሂ ላዚም የሚለው እውነት ከሆነ ብቻ ነው። በውሸት አይማ ለብሽ። እንዴት ነው የምንሄድበት? በምንም በምንም አትጨበጡም እኮ እያንዳንዳችሁ። ና ለማንኛውም መልካም የእርግዝና ጊዜ ይሁንልሽ ፍቅር። የብሬ ና በለሽ የመልካም ፍቅር የፍቅር አይደለም የሚባለው የእርግዝና ጊዜ ነው የሚባለው እና ፍአድ ደግሞ ያው ምንም ምንም ምንም ባይኖር ራሱ ያው እንትን ማለት ነበረብህ። እንዴት ምን እንዴት ሆነ ምናምን ማለት ነበረ። በቃ አንተ ደግሞ ማስመሰል አታውቅም። እንደ ምን ችግር አለው ይሄ። እኔ ምንድን ነው የምልህ፣ እንደዛ ብለህ ላሽ ብትል ጥሩ ነበር። ላሽ አላልክም አንተ። እንዴት ምን እነ በቃ ብቻሽን ላውራሽ ብሎ ላሽ ይባላል እንጂ አንተ እንዲህ ወላሂ ላዚም ብለህ ፈረጥ። እሺ እንዴት እንፈትፍት? አሁን አንተ አበላሸው አሁን፣ እዚህ ጋር አበላሸው። እንዴት እንለፍልፍ? የወሬ ሱስ ያለብን፣ የወሬ ጥማት ያለብን ስንቶቻችን እንዳለን ታውቃለህ? ለምንድን ነው ያበላሸው ነገሩ። እና ለማንኛውም ጋይስ እንደዚህ ነው እላችኋለሁ። ልጆቻችንም ደግሞ ያው በቅርብ ሲገቡ ነው የሚፖሰተው ይመስለኛል። ያው ዛሬም አይፖሰትም ነገም እንደዛ ግን በአንዳንዶቻቸው ቤት ሊመጡ ይችላሉ። አላቀም ብቻ በነጸጌ በነ ማን ነው ይሳቀና ሜሪ በሩታ ቤት ደግሞ እንግዲህ 13 ቀን ሆነዋል ከተለቀቀ። በአብርሽ ቤት ደግሞ አምስት ቀን ሆነ እኮና እናዳ ሩጫ ነው ወይስ አምስት ቀን ነው? ስንት ቀን ነው ሆነ? ሩጫ ነው ኮ ጊዜው። ዱባይ ከመጡ በኋላ ኮ ተበላሹ እኮ ተበላሹ። አይገልጸውም፣ ምክንያቱም ከዚህ በፊት በእያንዳንዱ ቀን የሚለቁት የነበረው አሁን ላይ የለም እንደምታዩት። ለማንኛውም በሰላም ገቡለን። የሆነ ስልጭት ስልጭት እያላቸው ነው ጋይስ፣ ለምን እንደሆነ ባላቀም፣ ያው ሙቀቱም ይመስለኛል የሆነ አለ አይደል እንደ ኢትዮጵያ ወጥታችሁ ስራ የምትሰሩ ካልሆነ ራሱ በጣም ከባድ ነው ይከብዳል፣ እዚህ ሀገር ማለት ነው። እና ለዛ ለዛም ይመስለኛል ድካም ድካም የሚላቸው እና ተወስላችሁ ወጥታችሁ አንድ ሀያ ደቂቃ ቪዲዮ ሀያ አምስት ደቂቃ ቪዲዮ ቀርጻችሁ አትለቁም። ብቻ ለማንኛውም ችግር የለውም ያው በአሁኑ ጊዜ የሚመጡ ህጻና ልጆች አሉ አደል አሁን አረብ ሀገር ወስላቶች ሽ እንትን የሚሉ የሚዳከሙ እንደዛ ነው የሆኑብን። አሁን አብረሽና ሩታ ሁላቸውም በነገራቸው ይሳቅ እንኳን ቲክቶክ ላይ ራሱ እያቀረጽ ይለቃል። እናንተ የወሬ ጥማት ሳልናገር አላልፍም። እንደውም ደቂቃው ሊያልቅብኝ ነው። የአብረሽ ፎሎወር እንትን ላይ ኢንስትግራም ላይ ለምንድነው ያነሳችሁበት? አምሳኬ የገባው ወደ አርባ ዘጠኝ አወረዳችሁ። ለምን? ማን ነው ያነሳው? የሩታ ወይስ ማን ነው ያነሳው? የአብረሽ ነው ወይስ ማነውን ያልገባኝ ነገር እናንተማ እዞርባችሁ። ነገ ነገ እንገናኛለን።